ሰላም ጤና ይስጥልን፣ ውድ ተመልካቾቻችን እንደምንቆያችሁልን። ዛሬ በአዲስ ቪዲዮ ከናንተ ጋር ተገናኝተናል። ዛሬ ይዘንላችሁ የመጣነው መረጃ የሰሞኑ የኢትዮ ቴሌኮም የኔትወርክ መቆራረጥን የሚመለከት ነው። እሱ መረጃ በዝርዝር እናካፍላችኋለን። ይህንን ቻናል ለመጀመሪያ ጊዜ እያያችሁ ያለችሁ፣ ቻናላችንን ሰብስክራይብ በማድረግ የምንለቃቸው ቪዲዮዎች ቶሎ ቶሎ እንዲደርሷችሁ የደወል ምልክቷን በመንካት ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ በማስቀመጥ የዚህ ቻናል አባልና ቤተሰብ መሆን ትችላላችሁ። ይህንን ቪዲዮ ከማየታችሁ በፊት ቪዲዮን ላይክ አድርጋችሁ ጀምሩ። ወደ መረጃው እናልፋለን። አብራችሁን ቆዩ። የሰሞኑ የኢንተርኔት መቆራረጥ በመላው ሀገሪቱ ክፍሎች የተከሰተ ይገኛል። ይህ የኢንተርኔት መቆራረጥ በባንኮች፣ በመንግስት መስሪያ ቤቶች እንዲሁም በተለያዩ መስሪያ ቤቶች የኔትወርክ መቆራረጥ ችግር እያጋጠመ ነበር። ይህ ችግር እንዴት እንደተከሰተ አሁን ለእናንተ በዝርዝር እነግራችኋለን። ይህ ችግር የተከሰተው በቀይ ባህር ውስጥ በ በሚያልፍ ከፍተኛ ባንድዊድዝ ተሸካሚ የዓለም አቀፍ ባህር ጠላቂ የኢንተርኔት መገናኛ መስመር ላይ ባጋጠመ መቋረጥ ምክንያት ነው። በቀይ ባህር ውስጥ የሚያልፍ የዓለም አቀፍ ባንድዊድዝ ተሸካሚ የዓለም አቀፍ ባህር ጠላቂ ኢንተርኔት መገናኛ መስመር ላይ ባጋጠመው መቋረጥ ምክንያት ነው። ኢንተርኔት አገልግሎት በሌሎች አማራጭ መስመሮች ብቻ እየሰራ በመሆኑ የሰሞኑ የኢንተርኔት አገልግሎት ፍጥነት መቀነስ እና መቆራረጥ እያጋጠመ ይገኛል። ይሄ የኢንተርኔት መቆራረጥ የተከሰተው በዚህ በባንድዊድዝ በተፈጠረ ችግር ምክንያት እንደሆነ የውጭ ሚዲያዎች እየዘግቡ ነበር። የኢትዮ ቴሌኮምም ይህን በማሳወቅ የአገልግሎቱ በቅርቡ እንደሚመለስ እና አገልግሎቱ ለመመለስ ብዙ ርብርቦች እየተደረጉ እንደሆነ ገልጿል። በቀይ ባህር ውስጥ ያለውን ባንድዊድዝ ለማስተካከል ብዙ ርብርቦች እየተደረገ ነው። ኢትዮ ቴሌኮምም ለተፈጠረው የኔትወርክ መስተጓጎል ይቅርታ ጠይቋል። እንዲሁም በቅርቡ እንደሚመለስ ደንበኞች በትዕግስት እንድጠብቁ መልእክት አስተላልፈዋል። ይህንን መልእክት ለእናንተ ድናደርስ በዚህ ሰዓት ተገኘን። ቻናላችንን ሰብስክራይብ አድርጉ ቪዲዮአችንን ላይክ አርጉ። ሀሳብ አስተያየት ካለ ኮሜንት ላይ አስቀምጡ። ሰላሙን